ቼልሲ መልማዮችን ቀልብ የሳበው የ18 ዓመቱ ኢትዮጵያዊ የኳስ ጥበበኛ በርካታ የእንግሊዝ ኃያላን ክለቦች አይናቸውን አሳርፈውበታል። ገና በዚህ በለጋ ዕድሜው የኳስ ችሎታው ሲታይ አድናቆትና ግርምትን የሚጭር ነው። ይህ ታዳጊ ኢትዮጵያዊ ፕሮፌሽናል እግር ኳስ ተጫዋች ሲሆን ከምስራቅ አፍሪካ ከወጡ እግር ኳስ ተጫዋቾች መካከል ባለው የኳስ ችሎታና ብቃት የመጀመሪያው እንደሆነም ይነገርለታል። ከሰሞኑም ታዳጊው ቼልሲ ላይ አስደናቂ ጎል አስቆጥሯል። በዚህም የኢትዮጵያዊ ታዳጊ በዓለም ዙሪያ ትልቅ መነጋገሪያ በመሆን ላይ ነው። ይህ ፕሮፌሽናል እግር ኳስ ተጫዋች ወደፊት ለኢትዮጵያ ብሔራዊ ቡድን የመጫወት ፍላጎት እንዳለውም ነው የተነገረው። የሁሉ ዴይሊ ቤተሰቦቻችን በዛሬው ዝግጅታችን ስለዚህ አለምን እያነጋገረ ስላለው የ18 አመቱ ኢትዮጵያዊ ፕሮፌሽናል እግር ኳስ ተጫዋች የተለያዩ አስደናቂ፣ የማይታመኑ መረጃዎችን የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ይቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳ አዲስ ወቅታዊ መረጃዎች እንዲደርሶት ቻናችን ሰብስክራይብ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጅያል። ወደ መረጃው እናሸጋግራችሁም። በምስሉ ላይ የምትመለከቱት ታዳጊ ወጣት 18 አመቱ ሲሆን ከሰሞኑ ትልቅ መነጋገሪያ እንደነበረም ይታወቃል። ይህ ታዳጊ ወጣት አይዛክ አለማየሁ ይባላል። የትውልድ ቦታውም ስዊድን ሲሆን አባቱ ኢትዮጵያዊ እንደሆነ ይነገርለታል። አይዛክ አለማየሁ ፕሮፌሽናል እግር ኳስ ተጫዋች ሲሆን መካከለኛ መስመር ላይ ይጫወታል። ይህ ኢትዮጵያዊ ታዳጊ የኳስ ችሎታን ከምርጥ ብቃት ጋር ተላብሷል። አይዛክ የተወለደው በአውሮፓውያን አቆጣጠር ጥቅምት 11-2006 ሲሆን እድገቱም እዚያው ስዊድን ነው። ታዳጊው ሰከን ያለ ጫወትን ከምርጥ ብቃትና ተሰጥኦ ጋራ ተላብሷል። አይዛክ አለማየሁ ሙልጌታ ከሰሞኑ በኢውሮፓ ኮንፈረንስ ሊግ ጨዋታ የስዊድን ክለብን ወክሎ ቼልሲ ላይ ጎል ማስቆጠሩም ይታወሳል። የ18 ዓመቱ ትውልደ ኢትዮጵያዊ አይዛክ አለማየሁ በኢሮፕ ኮንፈረንስ ሊግ የግማሽ ፍጻሜ ጨዋታ የስዊድኑ ጁር ጋርደን ክለብ ከእንግሊዙ ቼልሲ ጋር ባደረጉት ጨዋታ አራት ለአንድ ሲሸነፉ ለክለቡ ብቸኛ ጎል አስቆጥሯል። የ18 ዓመቱ አይዛክ አለማየሁ ተወልዶ ያደገው ስዊድን ሲሆን በአባቱ ኢትዮጵያዊ በእናቱ የኤልዛቫዶር ተወላጅ ነው። ለሶስቱም ሀገሮች የመጫወት እድል ያለው አይዛክ በእናቱ ሀገርና በተወለደበት ሀገር ለሀገራቸው እንዲጫወት ጥረቶች ቢኖሩም አይዛክ አለማየሁ ለኢትዮጵያ ብሔራዊ ቡድን የመጫወት ፍላጎት እንዳለውም መረጃዎች ይጠቁማሉ። የኢትዮጵያ እግር ኳስ ፌዴሬሽን ትውልደ ኢትዮጵያውያን ተጫዋቾች መልማይ ዴቪድ በሻ ከሶስት ዓመት በላይ ከታዳጊነት እድሜው ጀምሮ ሲከታተለው እንደነበረም ገልጿል። ቅርብ ጊዜም የኢትዮጵያ እግር ኳስ ፌዴሬሽን ትውልደ ኢትዮጵያውያን ተጫዋቾች ለሀገራቸው እንዲጫወቱ ከመንግስት ጋራ በመተባበርና ጥረቶችን በማድረግ ተስፋ ሰጪ መልካም ምላሽ ማግኘቱ ይታወሳል። አይዛክ ባሳለፍነው ሳምንት ከቼልሲ ጋራ ባደረጉት ጨዋታም እስከ ሰላሳ ሶስተኛ ደቂቃ ድረስ በመጠባበቂያ ወንበር ላይ እንደነበረም ይታወቃል። አራት ሶስት ጎሎች በክለቡ ላይ ሲቆጠርም ቁጭ ብሎ እየተቁነጠነጠ ለማየት ተገዷል ተገድዷል። ተቀይሮ በገባበት ቅስበት አንድ ጎል በድጋሚ ተቆጥሮ ቼልሲ አራቱን ጎል ይዞ በመምራት ቀጥሎ ነበር። አይዛክ ሁሉንም ነገር ቀየረው። ብቸኛዋን ጎል ለክለቡ ቼልሲ ላይ አስቆጠረ። አይዛክ የፕሮፌሽናል ተጫዋችነትን ክህሎት የተላበሰ ረጋ ያለ ኳስን በሙሉ ልብነት የሚጫወት ነው። በፍጹም ራስ መተማመን ነው ወደ ሜዳ የገባሁት እናም ጎል እንደማስቆጠር አውቀው ነበር፣ ይላል አይዛክ ከጨዋታ በኋላ በሰጠው ኢንተርቪው ላይ። በዚህም አሁን ላይ ይህ ኢትዮጵያዊ ፕሮፌሽናል ተጫዋች የፕሪሚየር ሊግ አሰልጣኞች አይን ውስጥ መግባቱም ይነገርለታል። እንደሚታወቀው ስዊድን የቤተሰብ ጥረት ካልታከለበት ልጆችን በዚህ ደረጃ አሳድጎ ለእግ እግር ኳስ ወግ ማብቃት ትልቅ ትግል ይጠይቃል። ለዚህም ይመስላል ስዊድን ለብዙ ጊዜ በአለም አቀፍ የእግር ኳስ ውድድሮች ርቃ የቆየችው። እንደ አይዛክ ላሉ ምርጫ ላላቸው ታዳጊዎች የሀገር ውስጥ በር ቢከፈት የማይጫወቱበት ምክንያት አይኖርም። አይዛክ ከምስራቅ አፍሪካ ከወጡ እግር ኳስ ተጫዋቾች መካከል ባለው የኳስ ችሎታ የመጀመሪያው ነው የተባለ ሲሆን ትልቅ የእንግሊዝ ክለቦችም አይናቸውን አሳርፈውበታል። አባቱ የወላይታ ተወላጅ ሲሆኑ እሳቸውም በወጣትነት እድሜያቸው እግር ኳስ እንደሚጫወቱም ይነገርላቸዋል። በዚህም ለወላይታ ዲቻ ተጫውቶ እንደነበረም ይነገራል። በአለማቸው ላይ ከ ሁለት መቶ በላይ ትውልድ ኢትዮጵያውያን ተጫዋቾች በተለያዩ ሀገሮች ለዋሊያዎች መጫወት እየፈለጉ በፓስፖርት ችግር እድሜያቸው እያለፈ ና ሌሎች ሀገሮች እየተጫወቱ እንደሆነም የተለያዩ መረጃዎች ያሳያሉ። በመሆኑም አሁን ላይ ግን እኚህ ኮከብ ተጫዋቾቻችን ለሀገራቸው እንዲጫወቱ እድሎች እየተመቻቸላቸው ይገኛል። እንደሚታወቀው በተመሳሳይ መረጃ ከዚህ ፕሮፌሽናል ተጫዋች በተጨማሪ ኢትዮጵያዊ የሆኑ ማረን ኃይለስላሴ ና ቅዱስ ኃይለስላሴ የተባሉ ወንድማማቾች ፕሮፌሽናል እግር ኳስ ተጫዋቾችም ይገኛሉ። እነዚህ ሁለት ታዳጊ ወንድማማቾች የተወለዱት እግር ኳስ ወዳድ ከሆኑ ና ከኢትዮጵያዊ ወላጅ ቤተሰቦች ከአቶ ኃይለስላሴ ና ከወይዘሮ ማግዳ በቀለ ሲሆን ኢትዮጵያ ውስጥ ባይወለዱም ስለ ኢትዮጵያ በደንብ አውቀው ያደጉ ና ስለ ኢትዮጵያ በደንብ የሚያስቡ የሚያውቁ ታዳጊዎች ናቸው። ወንድማማቾቹ ቃላብ የሚባል ትንሽዬ ወንድም ያላቸው ሲሆን ማረንና ቅዱስ ታላቅና ታናሽ ናቸው። ሁለቱም የሚገርም ብቃት ያላቸው እሳት የላሱ የእግር ኳስ ተጫዋቾች ሲሆኑ ኑሯቸውን ከነቤተሰቦቻቸው ጋራ ስዊዘርላንድ ውስጥ በምትገኘው ግዛት ዙሪክ ውስጥ ያደረጉ ሲሆን የሀገሬው ሰውና የሀገሬው የተለያዩ ሚዲያዎችም ለታናሹ ቅዱስ ኳስ እንደፈለገው ትታዘዝለታለች፣ እንዲሁም ደግሞ ለታላቁ ማረንም ኳስ ታሸረግድለታለች፣ እያሉ ያሞካሻቸዋል። የሚገርመው ነገር ደግሞ እናትና አባታቸው መላው ቤተሰቡ በኳስ ፍቅር የተለከፉ መሆናቸው ለማረንና ለቅዱስ መልካምና ትልቅ አጋጣሚ ሆኖላቸዋል። በተለይ ደግሞ ማረን አሁን ላይ 21 ዓመቱ ሲሆን የበቃ የነቃ ፕሮፌሽናል ተጫዋች ነው። ታናሹ ቅዱስም የ18 ዓመት ታዳጊ ሲሆን ታላቅ ወንድሙን በመከተል የዋዛ አይደለም። ቅዱስ በተለይ በአምስት ዓመቱ የጀመረ አሁን ላይ ለዙሪክ ቡድን ይጫወታል። ያንም ብቻ ሳይሆን ለስዊዘርላንድ ለታዳጊ ብሔራዊ ቡድን ይሰለፋል። ወላጅ አባታቸው ስለ ልጆቻቸው እንዲህ ሲሉ በደስታ ይናገራሉ። ገና ድሮ ሳላገባ ሁለት ነገሮች እንዲኖሩኝ እጸልይ ነበር ይላሉ። እሱም ወንድ ልጆች እንዲኖሩኝና እነሱም ኳስ እንዲጫወቱልኝ ነበር። እንሆ ዛሬ ላይም ጸሎት የተሳክቷል ይላሉ። በልጅነቴ ኳስ ወዳጅ ነበርኩኝ። ነገር ግን እንደ ልጆቼ የተመቻቸ ነገር አልነበረኝም። እንደሚታወቀ ድሮ የኳስና የክት ጫማ ብሎ ነገር እንኳን የለም። ወደ ትምህርት ቤት በምንሄድበት ጫማ እንጫወት ነበር። ጫማውም ይሻፈፍና እንገረፋለን፣ ሲልም ይናገራል። በዚህ ላይ ኳስ መውደዳችን በትምህርታችን ላይ ተጽዕኖ ነበረውም። በእኔ ጊዜ ስለ ኢንተርናሽናል ጨዋታ መረጃ ማግኘት በራሱ በጣም ከባድ ነበር ሲል ያስታውሳል። ማረና ቅዱስ በፊት ላይ እንደአሁኑ ኳስ ሳይጫወቱ ኳስ አቀባይ ነበሩ። ታዲያም በዚያን ጊዜ ኳስ ማቀበል በራሱ የማይገኝ እድል ነው። ኳስ አካዳሚም የጀመረው በስምንት አመቱ ሲሆን ቅዱስ ደግሞ በአምስት አመቱ ኳስ ሲጀምር ከሚያንከባላት ኳስ ራሱ በትንሽ ነበር የሚበልጠው ይላሉ። በዚያን ሰዓት ቅዱስ ታላቅ ወንድሙ ማርን ለማየት ይሄድ ስለነበረ ወንድሙ ማየት ሰለቸው፣ ትርፍ ኳስ ይዞ ዳር ላይ ያንጠባጠበ ትኩረት ይስብ ነበር። ታዲያም ከእለታት በአንድ ቀን አንድ አሰልጣኝ ቅዱስ ሜዳ ላይ ጥግ ይዞ ሲጫወት ድንገት ይመለከተውና ወላጆቹን ማግኘት እንደሚፈልግ ነገረው። ቤተሰቦቹን ካገኘ በኋላም ለቤተሰቦቹ ይሄ ልጅ እዚህ እየመጣ እንዲለማመድ ፈልጋለሁ፣ አያያዙ ተስፋ የሚሰጥ ነው በማለት ለቤተሰቦቹ ነገራቸው። ቤተሰቦቹም ቀድሞውኑ የሚፈልጉት ነገር ስለሆነ በደስታ እሺታቸውን ሰጡ። ሁለቱም ወንድማማቾች ባላቸው ብቃትና ሜዲያ ላይ በሚያደርጉት እንቅስቃሴ ምክንያት አሁን ላይ የማንቸስተር ዩናይትድ አይን ውስጥ መግባታቸውም ይነገራል። ነገር ግን ቤተሰቦቻቸው ማረና ቅዱስን ለማንቸስተር ዩናይትድ እንደማይሰጡ ተናግረዋል። ነገር ግን ባልና ሚስቱ ለምን ለሚለው ለተጠየቁት ጥያቄ እንዲህ ሲሉ መልሰዋል። የቤተሰቦቹ ምላሽም እንዲህ ነበር። አንድ ቡድን አንድን ታዳጊ ተጫዋች ፈለገው ማለት ወዲያውኑ ተሰልፎ መጫወት ይጀምራል ማለት እንዳልሆነ እና አሳድጊያ ውስጥ ገብቶ በዚያው ቀልጦ መቅረትም እንዳለ ልጅን አሳልፎ ከመስጠት በፊት ብዙ ጥንቃቄዎች እንደሚያስፈልግም አብራርተዋል። አሰልጣኞቻቸውም ይህን ሀሳብ ይደግፋሉ። እንዲሁም ደግሞ ወላጅ እናታቸው ልጆቹ ትምህርታቸውን ሳይጨርሱ በልሚም ትንሽ ከፍ ሳይሉ እንዲርቋት እንደማትፈልግም ገልጻለች። ለአሁኑ ግን ጊዜው አሁን አይደለም፣ በማለት ይህን አጋጣሚ አሳልፈዋል። ወደፊት ደግሞ ከእግዚአብሔር ጋራ የሚሆኑ እናያለን፣ በማለት ወላጆቻቸው ማረንና ቅዱስን ከማንቸስተር ዩናይትድ እና ከተለያዩ በርካታ ክለቦች አግለዋል። ታዲያም እነዚህ ሁለት ወንድማማቾች ጎበዝና ጠንካራ ተጫዋቾች ሲሆኑ በእግር ኳስ አለም ገና በዚህ በለጋ እድሜያቸው በርካቶችን ያስገረሙና ያስደነቁም ናቸው። እነዚህ ኮከብ ተጫዋቾች ኢትዮጵያዊ ስሜት ካላቸው ወላጆች ተገኙ የተገኙ ማረና ቅዱስ ትኩረታቸው ገናና ክለብ ውስጥ ገብቶ ውጤታማ መሆን ሲሆን የቤተሰቦቻቸውን ህልም አንድ ቀን እንደሚያሳኩም ይናገራሉ። እንዲሁም ደግሞ አባታቸው ልጆቻቸው አንድ ቀን የኢትዮጵያን ማሊያ አድርገው እንዲጫወቱም ፍላጎት አላቸው። ማረና ቅዱስ አሁን ላይ ጥሩ ተከፋዮች ሲሆኑ፣ እንዲሁም ደግሞ በዚህ እድሜያቸው በኢትዮጵያ ውስጥ በሚደረጉ በጎ አድራጎት ላይም እንደሚሳተፉ ይነገራል። ውድ የሁሉዴይሊ ቤተሰቦቻችን የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደ ተደስታችሁበትና ስለነዚህ ኢትዮጵያን በዓለም ላይ እያስጠሩ የሚገኙ ኮከብ ተጫዋቾች በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳረሱ፣ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩን።